ዩናይትድ ስቴቱ ፕሬዚዳንት ዶናልድ ትራምፕ ቤንጃሚን ነተንያሁ በእስራኤል ወረራ ስር ያለውን ዌስት ባንክ ወደ ግዛታቸው እንዲቀላቀሉ አልፈቅድም ብሏል። እስራኤሉ ጠቅላይ ሚኒስትር አርብ ዕለት በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ ንግግር ከማድረጋቸው ቀደም ብለው በኦቫል ኦፊስ ለጋዜጠኞች ሐሳባቸውን የሰጡት የአሜሪካው ፕሬዚዳንት እስራኤል ዌስት ባንክ እንድትቀላቀል አልፈቅድም፣ አይሆንምም ብለዋል። የምንመለከተው ቀዳሚ መረጃችን ነው። የፍልስጤም ፕሬዝዳንት ከትራምፕ ጋር በሁለት ሀገር መፍትሄ ላይ ለመስራት ዝግጁ ነኝ ብሏል። መሐመድ አባስ ወደ አሜሪካ መግባት እንዳይችሉ ቪዛቸው በመሰረዙ ምክንያት በመንግስታቱ ድርጅት ጉባኤ ላይ ንግግር ያደረጉት በቪዲዮም ነው። የፍልስጤሙ ፕሬዝዳንት መሐመድ አባስ በእስራኤልና ፍልስጤን መካከል ሰላም ለማምጣት በሚል ሰኞለት በፈረንሳይ ይፋ የሆነውን እቅድ ላይ ከዓለም መሪዎች ጋር ለመስራት ዝግጁ መሆናቸውን ተናግረዋል። ሌላኛው የምንመለከተው ጉዳይ ነው። የእስራኤሉ ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ በዋይት ሀውስ ውይይትና በተባበሩት መንግስታት ጠቅላላ ጉባኤ ንግግር ለማድረግ ወደ አሜሪካ ሲያቀኑ እንደተናገሩት ለፍልስጤም መንግስትና እውቅና የሰጡ መሪዎችን ሞግዟል። ኔታንያሁ እስራኤል ለቀው ወደ ኒውዮርክ ከመቅናታቸው በፊት በቤንግሬን አውሮፕላን ማረፊያ እንደተናገሩበት ጠቅላላ ጉባኤው ላይ የኛን ዑነት የእስራኤልን ዜጎች እውነት፣ የእስራኤል ወታደሮችን እውነት፣ የሀገራችንን እውነት እናገራለሁ ሲሉም ተደምጠዋል። ይህንንም እናስደምጣቸዋለን። እስራኤል በየመን ሁቲዎች ላይ በፈጸመችው ጥቃት ስምንት ሰዎች መገደላቸው ተዘግበ። የሁቲ ታጣቂዎች በእስራኤል ላይ በተደጋጋሚ የሚሰነዝሩትን የሰው አልባ አውሮፕላንና የሚሳኤል ጥቃት ምላሽ ለመስጠት የአየር ኃይሉ በየመን ከባድ ጥቃት መፈጸሙን የእስራኤል ጦር አስታውቋል። እስከ መጨረሻው አብራችሁን ስትቆዩ ሙሉ መረጃውን እናስደምጣችኋለን። ሰላም ጤና ይስጥልን። ክቡራትና ክቡራን፣ በመላው ዓለም የምትገኙ የሙዳይ ወቅት የተከታታዮቻችን እንደምን ቆያችሁን? ከዚህ በላይ በጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ማለፍን ኔታንያሁ ዌስት ባንክ ከእስራኤል ጋር እንዲቀላቅሉ አልፈቅደም ሲሉ ትራምፕም ተናግረዋል። የዩናይትድ ስቴቱ ፕሬዝዳንት ዶናልድ ትራምፕ ቤንጃሚን ኔታንያሁ በእስራኤል ወረራ ስር ያለው ዌስት ባንክ ወደ ግዛታቸው እንዲቀላቅሉ አልፈቅድምም አሉ። እስራኤሉ ጠቅላይ ሚኒስተር ዓርብ ዕለት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ከማድረጋቸው ቀደም ብለው በኦቫል ኦፊስ ለጋዜጠኞች አሳባቸውን የሰጡት የአሜሪካው ፕሬዝዳንት እስራኤል ዌስት ባንክን እንድትቀላቅል አልፈቅድም አይሆንም ብሏል። ሰኞ ከኔታንያሁ ጋር የሚገናኙት ትራምፕ የጋዛ ስምምነት በጣም ተቃርቧል ሲሉም ገልጿል። እስራኤል በጋዛ ያለውን ጦርነትና የዌስት ባንክን ወረራ እንድታቆም ዓለም አቀፍ ጫና እየደረሰባት ነው። የምዕራባውያን መንግስታት ለፍልስጤም ነጻ ሀገርነት በይፋ እውቅናም እየሰጡ ነው። ቀኝ ዘመም እስራኤላውያን አካባቢውን መጠቅለል ይህንን ግፊት ለማስቆም አማራጭ መንገድ እንደሆነም ይመለከታሉ። በኔታንያሁ የአስተዳደር ጥምረት ውስጥ ያሉ አክራሪ እስራኤላውያን የፍልስጤም ግዛት አካል የሆነው ዌስት ባንክ እንዲቀላቀል ተደጋጋሚ ጠሪ ማቅርቧል። ዩናይትድ ኪንግደምና ጀርመን እስራኤል አካባቢው ከግዛቲቷ ጋር እንዳትቀላቅልም አስጠንቅቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ሰኞ ለበተባበሩት መንግስታት ድርጅት እንደተናገሩት የሞራላዊ ህጋዊና ፖለቲካዊ ትዕግስት የሌለው ነው ብሏል። ትራምፕ አሙስ ዕለት በኦቫል ኦፊስ ለጋዜጠኞች እንደተናገሩት ከኔታንያሁና ከሌሎች የመካከለኛው ምስራቅ መሪዎች ጋርም ተነጋግዷል። ትራምፕ በገዛ ላይ ስምምነት ለማድረግ ምናልባትም ሰላም ለመፍጠር ጭምር በጣም እየተቃረብን ነው ብሏል። የፍልስጤሙ ፕሬዝዳንት መሀመድ አባስ ባለፈው ሐሙስ በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ በቪዲዮ ባደረጉት ንግግር በፈረንሳይ ይፋ የተደረገው የእስራኤልና የፍልስጤም የሰላም እቅድን ተግባራዊ ለማድረግ ከዓለም መሪዎች ጋር ለመስራት ዝግጁ መሆናቸውንም ገልጿል። የ89 ዓመቱ አባስ በአካል ወደ ኒውዮርክ ተጉዘው ንግግር እንዲያደርጉ በአሜሪካም ተከልክሏል። ካናዳ፣ አውስትራሊያ፣ እንግሊዝ፣ ፖርቹጋል፣ ፈረንሳይ፣ ቤልጅየም፣ ሉክሰምበርግ፣ ማልታ፣ ሞናኮ፣ ሳን ማሪዮ፣ አንዶራ እና ዴንማርክ ለፍልስጤም መንግስት እውቅና በመስጠታቸውም አመስግነዋል። አሜሪካ ለፍልስጤም እውቅና ለመስጠት ጊዜው አሁን አይደለም በማለትም ተቃውማለች። የእርምጃ ለሃማስ ሽልማት ነው ስትል መክላለች። አባስ በንግግራቸው ሃማስ በአስተዳደር ውስጥ ሚና አይኖረውም ብለዋል። የእስራኤልን ወጣት ተከትለው የፍልስጤን መንግስት ለጋዛ ሰርጥ ሙሉ ኃላፊነት እንዲወስድ ና በእስራኤል ከተያዘ ዌስት ባንክ ጋር እንዳያገናኙም ጠይቋል። ትራምፕ ማክሰኞ ዕለት ቁልፍ ከሆነው የአረብና የሙስሊም ሀገራት መሪዎች ጋር በተገናኙበት ወቅት እስራኤል አካባቢውን መቀላቀል ከጀመረች መዘዙ አለው ሲሉ አስጠንቀቋል የሳዑዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ለጋዜጠኞች እንደተናገሩት የዩናይትድ ስቴትስ ፕሬዚዳንት በዌስት ባንክ ውስጥ ያለውን የመቀላቀል አደጋና ስጋት በሚገባ የተረዱም ይመስለኛል ሲሉም ተደምጧል እስራኤል ረቡዕ ጠዋት ዌስት ባንክ ና በአጎራባችው ዮርዳኖስ መካከል ያለውን ብቸኛ መሻገሪያ ዘግታለች በዚህም ከሁለት ሚሊዮን በላይ ፍልስጤማውያን ከውጭ ዓለም ጋር እንዳይገናኙ አድርጋለች መሻገሪያው የተዘጋው ሁለት የእስራኤል ወታደሮች በአካባቢው በዮርዳኖስ ታጣቂ ጥይቅ ከተገደሉ ከቀናት በኋላም ነው ተሰብስቦበት ስፍራውም ተገድሏል። ረቡዕ ለት ጋዛ ውስጥ ሴቶችና ህጻናትን ጨምሮ ከ80 የሚበልጡ ፍልስጤማውያን በእስራኤል መገደላቸውን የአካባቢው ሆስፒታሎችም ተናግረዋል። መስከረም 26 ቀን 2016 ዓ ምትም በሐማስ መሪነት በደቡብ እስራኤል ላይ በደረሰው ጥቃት 1200 ሲገደሉ 251 ሌሎችም ታግተዋል። ይህንን ተከትሎም የእስራኤል ጦር ምላሽ ለመስጠት በጋዛ ዘመቻ ነው ከፍቷል። ከዚያን ጊዜ ወዲህም እስራኤል በጋዛ ባደረሰችው ጥቃት ከ18 ሺህ በላይ ህጻናትን ጨምሮ ቢያንስ 65419 ሰዎች ተገድለዋል ሲል በማስ የሚመራው የግዛቲቱ ጤና ጥበቃ ሚኒስቴርም ገልጿል። በተባበሩት መንግስታት የሚደገፈው የተቀናጀ የምግብ ዋስትና ደረጃ ምደባ አይፒሲ በነሐሴ ወር እንዳስታወቀው በመላው ጋዛ ውስጥ ከግማሽ ሚሊዮን በላይ የሚሆኑ ሰዎች ለረሃብ ለችግርና ለሞት የሚያጋልጡ አሰቃቂ ሁኔታዎች እየገጠማቸው መሆኑንም ገልጿል። ኔታንያሁ በጋዛ ርሃብ እየተከሰተ መባሉን ደጋግሞ ማስተባበሉ፣ የተባበሩት መንግስታት ድርጅት አጣሪ ኮሚሽን እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች ቢልም የእስራኤል የውጭ ጉዳይ ሚኒስቴር የተዛባና ሐሰት በማለት ውድቅም አድርጎታል። እስራኤል ጦርነቱንና ወረራውን እንድታቆም ከፍተኛ ግፊት እየተደረገባትም ይገኛል።

የፍልስጤሙ ፕሬዝዳንት ከትራምፕ ጋር በሁለት ሀገር መፍትሄ ላይ ለመስራት ዝግጁ ነኝ ብለዋል። ማህሙድ አባስ ወደ አሜሪካ መግባት እንዳይችሉ ቪዛቸው በመሰረዙ ምክንያት በመንግስታቱ ድርጅት ጉባኤ ላይ ንግግር ያደረጉት በቪዲዮም ነው። የፍልስጤሙ ፕሬዝዳንት ማህሙድ አባስ በእስራኤልና በፍልስጤን መካከል ሰላም ለማምጣት በሚል ሰኞ ዕለት በፈረንሳይ ይፋ የሆነው እቅድ ላይ ከዓለም መሪዎች ጋር ለመስራት ዝግጁ መሆናቸው ነው ተናግረው በመንግስታቱ ድርጅት ጉባኤ ላይ በቪዲዮ ንግግር ያደረጉት ፕሬዝዳንት ሀማስ በወደፊት ጋዛ ላይ ምንም አይነት የመሪነት ስፍራ እንደማይኖረው አረጋግጠው ትጥቁን እንዲፈታም ጠይቀዋል። ለፍልስጤም አገርነት እውቅና ያልሰጡት ሀገራት እንዲሰጡ እንዲሁም የመንግስታቱ ድርጅት ሙሉ አባል እንዲያደርጋቸውም ጠይቀዋል። አባስ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ የኮነኑ ሲሆን በያኛውና በያንደኛው ክፍለ ዘመን እጅግ በጣም ዘግናኝ ከሆኑ ሰብአዊ ቀሶች መካከል አንዱ ሲሉም ጠርተውታል። መስከረም 26 ቀን 2016 ዓ ም ሐማስ በእስራኤል ላይ የፈጸመውን ጥቃት ማውገዛቸውንም አስታውሷል። አማስ በዚህ ጥቃቱ አብዛኞቹ ሰላማዊ ዜጎች ሆኑ 1200 ሰዎችን ከገደለና 251 ደግሞ አግቶ መውሰዱን ተከትሎ ያለው ጦርነቱም ተቀስቅሷል። የሐማስ የጤና ሚኒስተር ጦርነቱ ከተጀመረ ጊዜ አንስቶ እስካሁን ድረስ ቢያንስ 65502 ፍልስጤማውያን በእስራኤል ጥቃት ሲገደሉ ከእነዚህ መካከል ግማሽ ያህሉ ሴቶችና ህጻናት ናቸው ብሏል። የ89 ዓመቱ አባስ ና የ80 ልዑካን ቡድናቸው በአሜሪካ የውጭ ጉዳይ ሚኒስተር ቪዛቸው ባለፈው ወር መሰረዙን ተከትሎ በኒውዮርክ የመንግስታቱ ድርጅት ጉባኤ ላይ በአካል መገኘት ሳይችሉም ቀርተዋል። የውጭ ጉዳይ ሚኒስተር ማርኮ ሩቢዮ የሰላም ጥረትን በማደናቀፍና የፍልስጤምን ምናባዊ አገርነትን እውቅና በተናጠል መፈለግም ወንችለዋል። አባስ በመንግስታቱ ድርጅት ላይ በቪዲዮ ባደረጉት ንግግር በቅርቡ ለፍልስጤም ሀገርነት እውቅና የሰጡ አገራት ካናዳ፣ አውስትራሊያ፣ ዩናይትድ ኪንግደምና ፖርቹጋልንም አመስግነዋል። አሜሪካ ለፍልስጤም ሀገርነት እውቅና መስጠት አማስን መሸለም ነው በሚልም ተቃውማለች። አባስ ሰኞ በፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን የቀረበው የሰላም እቅድም ደግፏል። የሰላም እቅዱ ጋዛን ለማስተዳደር ናሉ አላዊና ነጻ ወታደራዊ እንቅስቃሴ ነጻ ከሆነ የፍልስጤም ግዛት ለመመስረት አማስን ያገለለ የፍልስጤሚያንን አስተዳደር ያካተተ የሽግግር አስተዳደር እንዲመሰረት ምክር ሀሳብን አቅርበዋል። አሜሪካ መሆኑ እስራኤል እቅዱንም አልተቀበሉትም። አባስ ግን ከፕሬዚዳንት ከዶናልድ ትራምፕ፣ ከሳውዲ አረቢያ፣ ከፈረንሳይ ከተባበሩት መንግስታት ድርጅትና የሰላም መንገድን ከሚቀይሱና ከአጠቃላይ ቀጠና ትብብር ለማምጣት የሰላም እድልን ከሚተገብሩ ሁሉ አካላት ጋር ለመስራት ዝግጁ ነኝ ብሏል። አክሎም የእስራኤል ጋዛ አለቆ መውጣትና በወረራ ከያዘቻቸው ዌስት ባንክ ጋር መገናኘትን ተከትሎ በጋዛ ሰርጥ ሙሉ ኃላፊነት የሚወስድ የፍልስጤም ማስተዳደር እንዲኖርም ጠይቋል። እስራኤል ከዚህ ቀደም ከጦርነቱ በኋላ የፍልስጤም ማስተዳደር በጋዛ የሚኖረው ሚና ወድቅም አድርጋ ነበር። የፍልስጤሙ ፕሬዝዳንት የጦርነቱ ማብቃት ተከትሎም ብሔራዊ ሪፎርም እንዲሁም በአንድ ዓመት ውስጥ ፕሬዝዳንታዊና የህዝብ ተወካዮች ምክር ቤት ምርጫ እንደሚደረግም ተናግሯል። ዲሞክራሲ፣ ዘመናዊ መንግስት ለዓለም ያቀፈ የግብልነት የብዛነ ስርዓት ሰላማዊት የስልጣን ሽግግርና የሴቶችና የወጣቶች የስልጣንን መረጋገጥ እንፈልጋለን ብለዋል። ፍልስጤም ለመጨረሻ ጊዜ ምርጫ ያካሄዳችው እንደ አውሮፓውያን አቆጣጠር በ2006 ሲሆን አማስ ማሸነፍም ችሏል። ቡድኑ ከአንድ ዓመት በኋላ የፖለቲካ ተቀናቃኝ የሆነው የአባስ አንጃ ፋታ ከጋዛ እንዲወጣ በማድረግ አካባቢውን ለብቻው ተቆጣጥሯል። መረጃችን እንደቀጠለ ነው። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በተባበሩት መንግስታት ድርጅት ስብሰባ ላይ የእኛን እውነት እንናገራለን ማሉ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዋይት ሀውስ ውይይት በተባበሩት መንግስታት ጠቅላላው ጉባኤ ንግግር ለማድረግ ወደ አሜሪካ ሲያ ቀኑ ሲያቀኑ እንደተናገሩት ለፍልስጤም መንግስት እውቅና የሰጡ መሪዎችንም አውግዟል። ኔታንያሁ እስራኤልን ለቀው ወደ ኒውዮርክ ከማቅናታቸው በፊት በቤንግሬን አየር ማለፊያ እንደተናገሩት በጠቅላላ ጉባኤ ላይ የኛን እውነት፣ ለእስራኤል ዜጎች እውነት፣ የእስራኤል ወታደሬ እውነት፣ የሀገራችንን እውነት እንናገራለን ሲሉም ተደምጧል። ነፍሰ ገዳዮችን፣ አስገድዶ ደፋሪዎችና ህጻናትን የሚጎዱትን እያዩ እውቅና የሚሰጡ መሪዎችን አውግዛለሁ። ይህ የሆነ ምን ብሏል ትራምፕን ሲያገኙም ድሎችን ያስገኙልኛል፣ ታላቅ እድሎችን። እንዲሁም የጦርነቱን አለሞች ማጠናቀቅ እንደሚያስፈልግ ታጋቾችን ሙሉ በሙሉ ለመመለስ አማስን ለማሸነፍና የተከፈለልንን የሰላም ዋጋ ለማስፋት ከፕሬዝዳንት ጋር እወያይበታለሁ ሲሉም ተናግሯል። የፍልስጤሙ ፕሬዝዳንት መሐመድ አባስ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወደ ኒውዮርክ እንደሄዱ በአሜሪካ መከልከላቸውን ተከትሎ በቪዲዮ መልእክታቸውን ሊያስተላልፉም ተዘጋጅቷል። መረጃችን እንደቀጠለ ነው። እስራኤል በየመን ሁቲዎች ላይ በፈጸመችው ጥቃት ስምንት ሰዎች መገደላቸው ተዘገበ። የሁቲ ታጣቂዎች በእስራኤል ላይ በተደጋጋሚ የሚሰነዝሩትን የሰው አልባ አውሮፕላኖችና የእስራኤል ጥቃት ምላሽ ለመስጠት የአየር ኃይሉ በየመን ከባድ ጥቃት መፈጸሙን የእስራኤል ጦር አስታወቀ። የእስራኤል መከላከያ ኃይል እንደገለጸው ከሆነ በዋና ከተማዋ ሰነአ በደርዘን በሚቆጠሩ አውሮፕላኖች የሁቲ የደህንነትና የስለላ አገልግሎቶችና የጦር ኃይሎች ተቋማት ላይ የቦምብ ጥቃትን ፈጽሟል። በእስራኤል ቀይ ባህር ሪዞርት ኢላት ሁቲዎች በፈጸሙት የሰው አልባ ጥቃት ያሉት ሁለት ሰዎች ከቆሰሉ ከአንድ ቀን በኋላ የተፈጸመ ጥቃት ነው። ሁቲዎች ከአስር ዓመት በፊት ዓለም አቀፉ ቅን ያገኘውን መንግስታት ካባረሩ በኋላ የእርስ በርስ ጦርነት እንዲፈጠር ካደረጉ በኋላ አብዛኛው የሰሜን ምዕራብ የመንን ተቆጣጥሯል። እስራኤል በየመን ሁቲዎች በአገሪቱ ላይ ለተተኩሱት ጉዳዮች ለሚቆጠሩ ሚሳይሎች እና ሰው አልባ አውሮፕላኖች በአጸፋ እርምጃ በመውሰድ ብዙ የአየር ጥቃትን ፈጽማለች። ጥቃቱ የተፈጸመው በቲ የሚተዳደረው አልማሲራ ቲቪ መሪ አብዱል ማሊክ አልሁቲ ንግግር ከማስተላለፉ በፊትም ነበር። የጤና ጥበቃ ሚኒስቴር ቃል አቀባይ ዶክተር አኔስ አልባሲ በሲቪል በአገልግሎትና በመኖሪያ ተቋማት ላይም ሆን ተብሎ ስልታዊ በሆነ መልኩ አነጣጥሯል ሲሉ የእስራኤል ጦር የከሰሱ ሲሆን ይህም በሁሉም ረገድ የጦር ወንጀል ነው ብሏል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ አገራቸው በሰንዓ በሚገኙት የውቲ አሸባሪ ድርጅት የሽብር ኢላሞች ላይ ኃይለኛ ጥቃት አድርሳለች ሲሉ በኤክስ ገጻቸውም ጽፏል። የመከላከያ ኃይሉ የውቲ አሸባሪ መንግስት በእስራኤል መንግስት ላይ እያደረሰ ያለውን ተደጋጋሚ ጥቃቶች በመቃወም ሁቲ አገዛዝ ላይ በቅርብ ተጨማሪ የማጥቃት ዘመቻ ያደርጋል ሲሉም አክለዋል። አይረንዶም የአየር መከላከያ ዘዴ በመጠቀም የመጥለፍ ሙከራዎች ተደርገዋል፣ ነገር ግን አልተሳካም። መንስኤው ተለይቷል፣ የማስተካከያ እርምጃም ተተግብረዋል ሲል አክሏል። የሁቲ ወታደራዊ ቃል አቀባይ ጥቃቱ ጠላት የሆነችው እስራኤል በጋዛ ሰርጥ በህዝባችን ላይ ለፈጸመችው የዘር ማጥፋት ወንጀልና አደገኛ መባባስ ምላሽ ለመስጠት ነው ብሏል። መስከረም 10 የሁቲ ሰው አልባ አውሮፕላኖች በኢላት ራሞን አውሮፕላን አየር ማለፊያ ላይ ባደረሱት ጥቃት አንድ ሰው ከቆሰለ ከአራት ቀናት በኋላ የእስራኤል ጦር በሰናና በአልጃፋ ግዛት 35 ሰዎችን የገደለ ተከታታይ ጥቃት ፈጽሟል ሲል ቦት የሚመራው የጤና ጥበቃ ሚኒስትርም አስታውቋል። የሜን ሴፕቴምበር 26 ጋዜጣ በአንዱ በስተቀር ሁሉም በቢሮ ወይም በበንግስት የሞራል መመሪያ ዳይሬክተር ዋና መስሪያ ቤት ውስጥ ይሰሩ እንደነበርም ገልጿል። እስራኤል ጦር በወቅቱ የውቲ ህዝብ ግንኙነት መመሪያን ኢላማ አድርግ ያለው ብሏል። ክብራትና ክብራን በመላው ዓለም የሚተገኙ የሙዲያ ወቅት የተከታታዮቻችን ስለነበረን ጊዜ ላቀያለ መስጋናችንን ያቀርብን። ወቅት መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጥታ የመረጃ ሰዓታችን እስከምንገናኝ ድረስ ያላችሁበት ሰናይ ጊዜ እንደሆነላችሁ ተመኘን።